እንደምን ዋላችሁ ክቡራን ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ወደ ቀን ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁም። ስድስተኛ ቀኑን በያዘው የኢትዮጵያ ከ20ና ከ18 ዓመት በታች አትሌቲክስ ሻምፒዮና በ5000 ሜትር ኦሮሚያ ኮንስትራክሽን የወርቅ ሜዳሊያን አሸነፈም። ዛሬ ረፋድ በተደረጉ የፍጻሜ ውድድሮች በ500 ሜትር ወንዶች ማሙለማ ከኦሮሚያ ኮንስትራክሽን ቀዳሚ ሆኖ አጠናቋል። ሙበን ሀጂ ከሸገር ሲቲ ሁለተኛ፣ ንብረት ክንዴ ከኢትዮጵያ ንግድ ባንክ ሶስተኛ ደረጃን ይዘው አጠናቋል። በሜትር ወንዶች አብርሃም አዝመራው ከኢትዮጵያ ስፖርት አካዳሚ አሸንፏል። ሳሙኤል ገብረ ሀዋርያ ከመስፍን ኢንጂነሪንግ ሁለተኛ፣ ሲሳይ ካሱ ከአሰላ ሶስተኛ ደረጃን አግኝቷል። በ200 ሜትር ወንዶች አደም ሙሳ ከኢትዮጵያ ንግድ ባንክ በአሸናፊነት አጠናቋል። መርከዲዮስ ወልዴ ከ ከኢትዮጵያ ኤሌክትሪክ፣ ሊዮንኪያንግ ከሲዳማ ቡና ተከታዩን ስፍራ ያዙ ናቸው። በመዶሻ ውርወራ ወንዶች ፍጻሜ አሳየፍኮ ከሲዳማ ቡና ሲያሸንፍ፣ ዜና ሳዲቃ ከመቻል፣ ማቲያስ መገኔ ከሲዳማ ቡና ሁለተኛና ሶስተኛ ደረጃን ይዘዋል። በስሎ ዝላይ ሴቶች የመቻል ተወዳዳሪዎች ከአንድ እስከ ሶስት በመውጣት አሸንፈዋል። በዚህም ናጆክ ቾል በጸሎታ ለማዩና ብራም ሽኮክ አሸናፊዎቹ ናቸው። በ200 ሜትር ወንዶች ከ18 ዓመት በታች ውድድር አብዱል አብዱልካሪም ባህር ከኢትዮጵያ ስፖርት አካዳሚ ሲያሸንፍ ጁነዲን ሳኢድ ከጥሩነሽ ዲባባ ሁለተኛ ወጥቷል። ማሙሽ ኩምሳ ደግሞ ከኦሮሚያ ክልል ሶስተኛ ደረጃን አግኝቷል። በኢትዮጵያ ፕሪሚየር ሊግ ሱል ሽረ በቅዱስ ጊዮርጊስ ተሸንፎ ወደ ታችኛው ሊግ ወረደ። በሊጉ 32ተኛ ሳምንት መርሃ ግብር ከቅዱስ ጊዮርጊስ ጋር ጨዋታውን ያከናወነው ሱል ሽረ አንድ ለባዶ በመረታት ከውድድሩ መሰናበቱን አረጋግጧል። ወልዋሎ ዓዲግራት ዩኒቨርሲቲ አስቀድሞ ከሊጉ መውረዱ የሚታወስ ሲሆን ሱል ሽረ ወደ ከፍተኛ ሊጉ የወረደ ሁለተኛ ቡድንም ሆኗል። ቅዱስ ጊዮርጊስ በበኩሉ ከተከታታይ ሶስት ሽንፈቶች በኋላ ወደ ድል በመመለስ በ43 ነጥብ ስድስተኛ ደረጃ ላይ ተቀምጧል። በሌላ መርሃ ግብር ድሬዳዋ ከተማ ንግድ ባንክን ሁለት ለአንድ አሸንፏል። ባንክ በቢኒያም ካሳውን ዘጠነኛ ደቂቃ ግብ መሪ መሆን ቢችልም ድሬዳዋ በዮሐንስ ደረጀና እስማኤል አብደላ 31ና 33ኛ ደቂቃ ግቦች 3 ነጥብን አሳክቷል። በውጤቱም ድሬዳዋ በ39 ነጥብ ወደ 11ኛ ከፍ በማለት ከውራጅነት ስጋት እየተላቀቀ ይገኛል። ንግድ ባንክ በበኩሉ በእኩል 39 ነጥብ 9ኛ ነው። የሳምንቱ የመጨረሻ ጨዋታዎች ዛሬ ሲደረጉ መቻል ከሐዋሳ ከተማ ቀን 9 ሰዓት፣ መቀለ ሰባ እንደርታ ከፋሲል ምሽት 12 ሰዓት ላይ ይጫወታሉ። በኢትዮጵያ ፕሪምየር ሊግ ሁለተኛ ዙር በአስር ጨዋታዎች ላይ ከአቅም በታች የመጫወት ወይም የመላቀቅ ምልክቶች መታየታቸውን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታወቀም። አክሲዮን ማህበሩ በወቅታዊ የኢትዮጵያ ፕሪሚየር ሊግ ውድድር ዙሪያ የጽሁፍ መግለጫን ሰጥቷል። በመግለጫው በውድድርና ስነ ስርዓት ኮሚቴና በቴክኒክ ኮሚቴ ሪፖርት መሰረት በሁለተኛ ዙር አስር ጨዋታዎች ከአቅም በታች የመጫወት ወይም የመላቀቅ ምልክቶች እንደታዩባቸው ገልጿል። በዚህም አስፈላጊ ጥንቃቄ እንዲደረግና ተጨማሪ ምርመራም እንዲካሄድ ከዳይሬክተሮች ቦርድ ጋር ውይይት ማድረጉንም አሳውቋል። በዚህ ተግባር ውስጥ የተጠረጠሩ አሰልጣኞች፣ ተጫዋቾች፣ ዳኞች ሌሎች የክለብ አመራሮችና ሌሎች አካላት ላይ ተጨማሪ ምርመራ እንደሚደረግም አመላክተዋል። በቀሪ የሊጉ ጨዋታዎች የተቋቋመው ኮሚቴ ከሌሎች ተቋማት ጋር በመሆን የተጠናከረ ክትትልና ምርመራ እንደሚያካሄድ ገልጾ ቀሪ ጨዋታዎች በጥንቃቄ መደረግ እንዳለባቸው አቅጣጫ አስቀምጧል። የውድድር ቴክኒክ ኮሚቴ በውድድር ቦታዎች በመገኘት የጨዋታዎች ግምገማ እንደሚያደርግ የተጠናቀቁ ጨዋታዎች ላይም የቪዲዮ ትንትና እንደሚሰራም ተመላክቷል። ከሜዳ ውጪ የሚደረጉ እግር ኳሳዊ ያልሆኑ ያልተገቡ የጥቅም ግንኙነቶችም ከሚመለከተው አካል ጋር በመሆን ተጨማሪ ምርመራ ይደረግባቸዋል ተብሏል። ስለዚህም በእነዚህ አይነት ድርጊቶች ላይ እየተሳተፈ የሚገኝ አካል ከድርጊቱ እንዲታቀብ አሳስቧል። በተረጋገጡት ላይም ደግሞ ተገቢ የእርምት እርምጃ እንደሚወሰድም አስታውቋል። ክለቦችም ከአቅም በታች በመጫወት ዙሪያ በማስረጃ ያልተረጋገጡ መረጃዎችን በማህበራዊ ሚዲያ ከመልቀቅ እንዲታቀቡም ማሳሰቢያም ሰጥቷል። በዚህ የውድድር ዓመት የ32 ጨዋታዎች ሽፋን ብቻ የሰጠው ሱፐር ስፖርት የመጨረሻ ቀሪ የአራት ጨዋታዎችን የቀጥታ ስርጭት ሽፋን እንደሚሰጥም አሳውቋል። በዚህም በበቂ ማስረጃ የጨዋታ ግምገማ ስለሚደረግ ሁሉም አካላት ይህን አውቀው በስፖርታዊ ጨዋነት እንዲንቀሳቀሱ አክሲዮን ማህበሩ ማሳሰቢያ ሰጥቷል። ከውጭ በክለቦች የወዳጅነት ጨዋታ ማንቸስተር ዩናይትድ አሸነፈም። ወደ ኤስያ በማቅናት ቅድመ ዝግጅት የጀመረው ማንቸስተር ዩናይትድ ከቀናት በፊት በኤስያ ምርጦች ከተሸነፈ በኋላ ትናንት ሆንግ ኮንግን በመርታት የኤሽያ ቆይታውን አጠናቋል። ማንቸስተር ዩናይትድ ጨዋታውን 3 ለአንድ ሲያሸንፍ ከአርሰናል ክለቡን የተቀላቀሉት ቺዶ ማርቲን ኦቢ ሁለትና ሄቨን ተጨማሪ ኳስን አስቆጥሯል። ክለቡ ወደ ኤስያ በማቅናት ባደረጋቸው ሁለት ጨዋታዎችም 8 ሚሊዮን ፓውንድ ገቢ ማግኘቱን አሳውቋል። ማንቸስተር ዩናይትድ በቀጣይ ወደ ስዊድን ስቶክሆልም በማምራት ከሊድስ ዩናይትድ ጋር የወዳጅነት ጨዋታ የሚያደርግ ሲሆን ከዚህ ጨዋታ በኋላ ደግሞ ከፕሪሚየር ሊግ ክለቦች ጋር የወዳጅነት የአቋም መለኪያ መርሃ ግብሮቹን ያደርጋል። በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ዛሬ ምሽት አራት ሰዓት ሲል ኢንተር ሚላን ከፓሪስ ሴን ጀርማን ይፋለማሉ። የጣሊያኑ ክለብ ኢንተር አራተኛ ዋንጫውን ለማሳካት ወደ ሜዳ ሲገባ የፈረንሳዊ ፓሪስ ሴንት ዠርሜን በታሪክ የመጀመሪያ ዋንጫውን ለማሳካት ይፋለማል። የሁለቱም ክለብ አሰልጣኞችና ተጫዋቾች ከጨዋታው በፊት አስቀድመው በሰጡት አስተያየትም ሙሉ በሙሉ መዘጋጀታቸውንና ታሪክ ለመስራት ወደ ሜዳ እንደሚገቡ ገልጿል። የመጣንበት መንገድ በራስ መተማመን ይሰጠናል፣ ያለ ፍርሃት ወደ ሜዳ እንገባለን ሲሉ የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ተናግረዋል። የፓሪስ ሴንት ዠርሜን ሉዊስ ኤንሪኬ በበኩላቸው ቀዳሚ ግብ ልዩነት ሊፈጥር ስለሚችል በትኩረት እንጫወታለን ብለዋል። ዋንጫውን በማሸነፍም የፓሪስ ከተማና ክለብ እንዲሁም ሀገሪቱን ማኩራት እፈልጋሉ ሲሉ ነው ኤንሪኬ የተናገሩት። በምሽቱ ጨዋታ በፔዤ በኩል ምንም አዲስ የጉዳት ዜና የሌለ ሲሆን ክለቡ በሙሉ ስብስብ ለጨዋታው ይቀርባል። በኢንተር በኩል ተከላካዩ ቤንጃሚን ፓቫርድ ከጉዳት አገግሟል። የመድረኩ የፍጻሜ ጨዋታ ዛሬ ምሽት አራት ሰዓት በሙኒክ አሊያንዝ አሬና ስታዲየም ይደረጋል። ሊቨርፑል ጀርሚ ፍሪምፖንግን ከባይ ሊቨርኩሰን አስፈረመም። ሊቨርፑል የባይ ሊቨርኩሰኑን የቀኝ መስመር ተከላካይ ጀርሚ ፍሪምፖንግን በ30 ሚሊዮን ዩሮ የዝውውር ሂሳብ ማስፈረሙን ይፋ አድርጓል። በስምምነቱ መሰረት ፍሪምፖንግ በሊቨርፑል ቤት ለአምስት ዓመታት የሚቆይም ይሆናል። ሊቨርፑል የአንፊልዱ ኮከብ ትሬንት አሌክሳንደር አርኖልድን ወደ ማድሪድ መቀላቀሉን ይፋ ካደረገ ከጥቂት ሰዓታት በኋላ ኔዘርላንዳዊውን ኢንተርናሽናል ተጫዋች ማስፈረሙን አረጋግጧል። ሁለገቡ የቀኝ እግር ተጫዋች ፍሪምፖንግ በአርኔስሎት ቡድን ውስጥ የአሌክሳንደር አርኖልድ ምትክ ሆነው ይጫወታሉ ተብለው ከሚጠበቁ ተጫዋቾች መካከልም አንዱ ሆኗል። በልጅነቱ በማንቸስተር ሲቲ ቤት ያደ ያደረገው ሆላንዳዊው ተጫዋች በ2021 ወደ ሊቨርኩሰን ከመዛወሩ በፊት በ2019 ለሴልቲክ መጫወቱም ይታወቃል። ፍሪፖንግ በሊቨርፑል ቤት የአገሩ ኮከቦች ከሆኑት ቨርጂል ቫንዳይክ፣ ኮዲጋክፖና ሪያን ግራቫንበርች ጋር ተገናኝተዋል። ከኢትዮጵያ ቴሌቪዥን ለቀን የነበረው ስፖርት ዜናዎቻችን አበቁ። መልካም ቀን ይሆንላችሁ።